ወደ አገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90 ነጥብ ዜሮ የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት አድማጮች፣ ዛሬም በቀጠሯችን ተገኝተናል። እናንተስ ወደ ሀገር ቤት የተሰኘውን ፕሮግራማችንን ለመስማት ዝግጁ ናችሁ? ድንቅ የሆነ ፕሮግራም ይዘን ወደ እናንተ ወደ አድማጮቻችን መጥተናል። ወደ ሀገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት ድንቅ የሆኑ ተሞክሮዎችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ጤና አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት፣ በ0944088998 ላይ በመደወል አድርሱን ዛሬ በወደ ሀገር ቤት ፕሮግራማችን ድንቅ ተሞክሮዎችን ይዘንላችሁ መጥተናል። አብራችሁ ሁኑ። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ እንጥራለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944089898 ነው። ሁሌም አብራችሁን ሆኑ። የማይሰለችው ልምዶችንና በርካታ መረጃዎችን ትሰማላችሁ። አንድ ጠቃሚ መረጃ ልንገራችሁ። በ2030 የዘላቂ ልማት ግቦች አጀንዳ እንደሚለው ለደህንነት አስተማማኝ መደበኛና ስርዓቱን የጠበቀ ፍልሰት እንዲኖር አስፈላጊውን ሁሉ እንዲመቻችና በሚገባ የተደራጀና የፍልሰት አስተዳደር እንዲኖር የሚያስችሉ ፖሊሲዎች ተፈጻሚ እንዲሆኑ ጥሪውን አቅርቧል። ከዚህ የልማት ግብ አንጻር የውጭ ሀገር ስራ ስምሪት አዋጅ ቁጥር 923 ህዝባር 2008ና ማሻሻያ አዋጅ ቁጥር 1246 ህዝባር 2013 ፍልሰተኛ ሰራተኞችና የአሰሪዎቻቸውን መብቶች ለመጠበቅ የሚያስችል አጠቃላይ የህግ ማዕቀፍ ካስቀመጠ በኋላ ከዚህ በመቀጠል የምነግራችሁን ጨምሮ በመደበኛ መልኩ በውጭ ሀገር ለስራ የሚቀጠሩ ግለሰቦች ማሟላት ያሉባቸውን የተለያዩ ቅድመ ሁኔታዎችን አስቀምጧል። እነዚህ ቅድመ ሁኔታዎች ምን ምን እንደሆኑ ላካፍላችሁ። መረጃዎቹ ፍልሰትን እያሰባችሁ ላላችሁ ወገኖች በጥቂቱም ቢሆን መረጃ ይሰጣልና ልብና ጆሯችሁም ደግሞ እናንተ አውሱን እንላለን። የመጀመሪያው ማወቅ ያለብን ነገር ለስራ ወደ ውጭ ሀገር ለመሄድ ዝቅተኛው እድሜ 18 የሞላው መሆን አለበት። ቅድመ ጉዞ ስልጠናም መውሰድ አለብን። የሙያ ብቃት ማረጋገጫ ሰርተፍኬትም ያስፈልገናል። ሌላው ብቁ መሆኑን የሚያረጋግጥ የጤና ምርመራ ውጤትና የህይወት ኢንሹራንስ ሰነድ የውጭ ሀገር የስራ ቅጥርን አስመልክቶ ከኢትዮጵያ ጋር የሁለትዮሽ ስምምነት ከተፈራረሙ ሀገራት የስራ ቅጥር ውልን ማግኘት፣ በተቀባይ ሀገራት የስራ አታሺዎችን መመደብ፣ በፍልሰት ሂደት ወቅት ግለሰቦች መብቶችና ግዴታቸውን እንዲያውቁ መረጃ መስጠት። ስለዚህ ሁላችሁም ከሀገር ለመውጣት ያሰባችሁ ከመውጣታችሁ በፊት ማሟላት ስላለባችሁ ነገር በጥቂቱ መረጃ እንዳገኛችሁ እምነታችን ነው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ከምናስደምጣችሁ ምርጥ ከነብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በንጋት ኮከቦች ፀሐይ ቅመምን የተቀየመቻት ብትመስልም፣ ኋላ ላይ ግን ይቅር ተባብለው ወደ መግባባት ደርሰዋል። እንደ ልጅነታቸው ቅራኔያቸውን ፈተውና ይቅር ተባብለው የቀደመ ፍቅራቸውን ቀጥለው ቁም ነገር መወያየት እንደጀመሩ ወዲያው ስልጠናቸው እንደተጀመረ ሲያውቁ ተሯሩጠው ወደ ስልጠናው አምርተዋል። ይህ ስልጠና ደግሞ ፀሐይና እናቷን አላግባባ ብሏል። በአንጻሩ እነ ፀሐይ ስልጠናው ወደውታል። ለመሆኑ በንጋት ኮከቦች እየሰማናቸው ያሉ ገጠመኞችና የህይወት ውጣ ውረዶች ወዴት ያመሩ ይሆን? የንጋት ኮከቦች ክፍል አስራ አምስትን ዛሬ ተጋበዙልን። የድራማው ጸሐፊ አንን ላይ ጥላሁን ነው። ድራማችንን እንካችሁ! የንጋት ኮከቦች ልጄ ወጣቶች ተጣጥረው ቋሚ ገቢ መፍጠር አለባቸው። በዋዛ በፈዛዛ የሚባክን ጊዜ እድሜ መሆኑን መረዳት አለባቸው። እድሜ ስቲ እማዬ፣ ሰው ላይ እያንዳንዱ እርምጃ ዋጋ መስጠት አለበት ማለት ይኸውልህ ልጄ ሰው በእድሜው እየቀለደ የሚረዳው ዘግይቶ ነው። እማዬ የምትነግረኝን እየተረዳው አይደለም እንዴ? አልጨበጣለኝ እኮ ምን ይሄ ዲያ ልብ ብለህ ስማኝ። እሽማ ልብ እያልኩ ነው። በሰፌን ላይ እንደሚፈሱ አሁን ሽብኝ እንጂ በእርግጥ እየሰማው ነው። አዳምጥ። ለነገሩን የሚገባኝ ዘግቶ ነው። እንዴት ማለት እንዴ ምን ሆነሃል? ኡሁ እውነት ነው እማዬ፣ አይምሮ እየዋዠቀ ነው። ይውል እያደር ጉልበቴ ሲደክም፣ አይምሮ እየሰላ መጣ። በህይወት ውስጥ ምን የሚያስፈልገኝ ለይች ማወቅ ቻልኩ። ታዲያ ምን ያደርጋል? ብድግ ብዬ ሮጥ ሮጥ ማለት አልችል ነገር ቅስሜ ስብር ይላል። ማን እማ እንዲ አንቺ፣ አንቺማ እናቴ በጣም ጠንካራ ኮነሽ። ስታይ ሰውነቴ ጠንካራ ይመስላል፣ ግን ውስጥ የሚሰማኝ ጉልበቴ ፍስስ ሲል ነው ድሮ ታዲያ በወጣትነት እሳቴ ላስኩ ነበርኩ ብታይ እሮጭ ማልደክመም ነበረ ነበር ጥማ። የአሁኑስ ቢሆን ወኔሽ ሞራልሽ እንደ ምን ሆነሻል? ሞራልሽ ራሱ ይገነባ የለም እንዴ? ስትናገሪ የሚንቦጎቦግ የሚን ቀለቀል እኮ ነው ይመስሉ ሲሚት ሲሚት እራሱ በልበልበል ቶ ልጄ የሚን ቦገቦግ አልከኝ ኦይ ከየት መጡ? እማ እንቲ የሚታይ እኮ ነው እንዴ? ለዛ አይደለም እንዴ? እነ ፀሐይ እንዲለወጡ ሁሌ የምትመክሪያቸው። አይ ስስነት ነው። ከነሱ በእጅጉ እሻላለሁ። እልህ እና ቁጭታ አለብኝ።

መጀመሪያ እንደተጋባን፣ እባክህ ልጄ እንዳትታዘበኝ፣ ይህን ነገር እኮ ደጋገምኩት። አረማዬ በጣም ደስ የሚል ደስ የሚል የፍቅር ህይወት ስለሆነ ሁሌም ብታጫውችኝ አይሰለቸኝም። እሺ ካልክ ደስ ይለኛል። ልቀጥልልህ። አየህ፣ በትዳር የመጀመሪያዎቹ አመታት ላይ ምንም ነገር ሰርቼ የማይደክመኝ ነበርኩ። እሺ ከልጅ አባት ጋር እርሻም ጉልጓሉ ሙዬ ማታ ወደ ቤቴ ተመልሼ ምግብ ሰርቼ ከበላም በኋላ አረፍ ስንል መንፈሴ ይታደሳል። የስራ ፍላጎቴ ስለሚነሳሳ እቤት ውስጥ ምኑንም ምኑንም ምኑንም ስሰራ ሌሊቱ ይነጋል። የተወሰነ ሰዓት አረፍ ብዬ በሌሊት እነሳና ለምሳና ለቁርስ የሚሆን ምግብ አዘጋጃለሁ። ያውልሽ ያውልሽ። እማዬ በጣም የሚገርም ጥንካሬ እኮ ነው ያለሽ። እውነትን ነው ልጄ። ዛሬ ወደ ኋላ ዞር ብዬ ሳስበው ጥንካሬ ድንቅ ይለኛል። በእርግጥ የአብዛኛው አርሶ አደር ኑሮ በትጋት ላይ የተመሰረተ ነው። የእርሻ ስራ ባህሪው ከፍተኛ ትጋት ነው የሚጠይቅ ነው። ነገር ግን ሁሉም ትጉህ አይደለም። ጥቂቶች ናቸው በጥረታቸው ጎተራቸውን፣ ማሳቸውን ሁሉም ነገር የሚሞሉት። ልክ ነሽ። እውነት ነው እናቴ። ለዚህ ነው ህይወት ጥረት፣ የትጋት ውጤት መሆኗን ወጣቶች ተረድተው ከወዲ አንድ ነገር ባለቤት መሆን ያለባቸው፣ ከፍተኛ የሆነ ሀብት እንኳን ባያፈሩ ለዕለት የሚሆን ነገር ሊቸግራቸው አይገባም። ትክክል ነው። የእኔም የዘወትር ምኞቴ የተደላደለ ህይወት መመስረት ነው። ጎሽ ጥሩ ብለሃል። ታዲያ እንደው ለዚህ መድኃኒቱ ምን መሰለ? በጊዜ ሰብሰብ ማለት ነው መቼም እንግዲህ በምኞት ላይ እሱ ይጨመርበት። እሰይ ቆሽ እዲ ነው እንጂ እንደ ፈጣሪ ይጨመርበት። እውነትህን ነው። አደራህን ሁል ነገርህን መንገድህን ሁሉ ለፈጣሪ ስጠው። እሺ እናቴ፣ አሜን አሜን። ጥረቴን አስቀጥላለሁ። እውነትህን ነው። ልብህን አበርታ። በልበ ሙሉነት ተስፋን አጠንክረ ተክተ ስራ ይውል ልጄ። እንደው ልጄ ልጄ የልጄንም ነገር አደራ፣ አበረታታት፣ ተመካከሩ። እሺ እሺ እማዬ። ጎሽ፣ አፌ ቁርጥ። ይኸው አይደል እንዲህ ነው እንጂ። በል ሂድና ላሞቹን አንድ በላቸው። እሺ እሺ፣ እናት አለሜ፣ ስለ ሁሉም ነገር አመሰግናለሁ። ምንም ችግር የለም ልጄ። እማ ወይዬ፣ ሰላም ዋይ። ሰላም ዋልልኝ ልጄ። የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማ ነው ስንጥርና የፀሐይ እናት እየተወያዩ ነው። የፀሐይ እናትም ስንጥርን ቆጣ እያሉ ያለፈ ልምዳቸውን የህይወት ተሞክሯቸውን እያካፈሉት ነው። በልባቸው የሆነ ነገር ያሰቡም ይመስላሉ። በልጅነታቸው ስለነበራቸው የፍቅር ህይወት እየተወያዩ ነው። የፀሐይ እናት በልጅነታቸው ጠንካራ እንደነበሩና ቢሰሩ ቢለፉ የማይደክማቸው ሴትም እንደነበሩ እንደነበሩ ለስጥር እያጫወቱት ነው። ህይወት የጥረትና የትጋት ውጤት እንደሆነም እያሳመኑት ነው። በጊዜ ሰብሰብ ማለት እንዳለበትም ለስንጥር እየነገሩት ነው። የፀሐይን ጉዳይ አደራም ብለውታል። የንጋት ኮከቦች ሳምንት ይቀጥላል። ሳምንት ጠብቁን። በተመሳሳይ ሰዓት የንጋት ኮከቦችንና ሌሎች የወደ ሀገር ቤት ቅንብሮችን ይዘን በተመሳሳይ ሰዓት እንጠብቃቸዋለን። አሁን ደግሞ እስኪ ጠቃሚ መረጃዎችን ላቀብላችሁ። ፍልሰት ለታዳጊም ሆነ ለበለጸጉ ሀገራት እድገት ወሳኝ ኃይል እንደሆነና ቅድሚያ ሰጠው ጉዳይም ነው ይላል፣ ያገኘው ጽሁፍ። ከዚህም በተጨማሪ ጽሁፉ የሚያስረዳው ከፍልሰተኞች ውስጥ ግማሽ ያህሉ ሴቶች መሆናቸውን ነው። ከነዚህ ፍልሰተኞች ቁጥራቸው በርከት የሚለው ደግሞ በወጣትነት እድሜ ክልል ውስጥ የሚገኙ መሆናቸው ልዩ ፍላጎትና የሰብአዊ መብት ስጋቶች እንዳሉባቸው ጥናቱ ይጠቁማል። ለዚህም ነው በተለያዩ የተባበሩት መንግስታት ድርጅቶች በፍልሰት ጉዳይ ላይ የማህበረሰቡን እውቀት ለመጨመርና በፍልሰት ላይ የሚወጡ መረጃዎችን በመደገፍ ፍልሰትን በአለም አቀፍ የልማት እቅዶች ውስጥ ለማካተት እየተሰራ የሚገኘው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮና የህይወት ገጠመኞችንና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የምታካፍለን አንዲት እንግዳ አለችን። እንግዳችን ራሷን አስተዋውቃ ወደ ውይይታችን እናመራለን። ተጋበዙለን። ሰርካለም ሰለሞን ይባላል። የምሰራዊም ኃላፊነቴ በደቡብ ወሎ ዞን ስራና ስልጠና መምሪያ የስራ ስምሪት ማስፋፊያ ቡድን መሪ። እንደ አንዲት ሴት ለመሄድ የምትዘጋጅ ልቧ የተነሳሳለች ትኖራለች ና ማንን ታናገር? አካባቢዋ ላይ ለምሳሌ እኛ መዋቅር ስራና ክህሎት ከልሽ እስከ ቀበሌ አንድ ማዕከል ድረስ አለ ለምሳሌ ሁለት መቶ ሀምሳ ሁለት መቶ ሀምሳ ሺ ህዝብ ባለበት አንድ ማዕከል ወይም ዋን ስቶፕ ሴንተር የምንለው ለዛ ማናገር ይቻላል። የስራና ስልጠና መዋቅርን ማናገር ይቻላል፣ ፖሊስ፣ እነዚህ ጥምረት ውስጥ ያሉ መዋቅረት በተለይ ደግሞ ቀበሌ፣ መንደር፣ ጎጥ ድረስ ያላቸዋል። ለምሳሌ ሴቶችና ህጻናት በሴቶች ማህበራቸው አማካኝነት ታችለን፣ እነሱ እነሱ አሁን እንደ ተወካይም ወይም ደግሞ እንደ አመቻች እያደረግን የሆነ የሆነ ሰአት ሳብ እየተደረገ ወደ ማዕከል ስልጠና ይሰጣል። እነሱ ማናገር ይቻላል። ስለዚህ ቀበሌ ሄዳ እነዚህ ምን አይነት አክሰስ አለ፣ እኔ በህጋዊ መንገድ መሄድ ነው ምፈ ወይም መሄድ እፈልጋለሁ ቶታሊ እንደ አጠቃላይ ምን ላድርግ የሚለውን ነገር ብትጠይቅ ማግኘት ይቻላል። ሌላው የሚመለሱ አሉ ደግሞ በህገወጥ መንገድ ይሄዱና በፖሊስ ተይዘው ተንገላተው እንደ ውድለኛ የሆኑት ወደ ሀገር ቤት የተመለሱ አግኝተናል በጣም ብዙና፣ እነሱስ ምንድን ነው የሚጠብቃቸው እድላቸው? ያው ኮሚኒቲው የራሱ የሆነ አቀባበል አለው፣ የሚደርስባቸውን ጫና ይኖራል በዚህ በመንግስት መዋቅር በኩል ደግሞ ምንድን ነው ስ ያው በህገ ወጥ መንገድ አሁን ስንት ኳንቲፋይ ላርገው ወይም ቁጥሩ ብታይ ቁጥሩ አይገኝም። ለምሳሌ በድብቅ የሚሰራ ስለሆነ፣ ግን ይሄ ማሳያው ደግሞ ሁሉም ሙሉ ለሙሉ በዚህ መልኩ የወጡ ናቸው አይባልም። የዚህ ማሳያው ግን በህገ ወጥ መንገድ ሄደው የሚመለሱ ናቸው ወደ ሀገር ውስጥ ስቲል ነው አሁንም መንግስት እያመጣ ነው ታውቂያለሽ፣ በተለይ ችግር ያለባቸውን እና ከእስር ቤት ሴቶች፣ ህጻናት ይመለሳሉ። እነሱን ደግሞ እንደ ሀገር እንግዲህ ወይም እንደ መንግስት ትሪት ካልተደረጉ ምንድነው የሚሄዱት ተመልሰው ይፈልሳሉ። ሌሎች ሰዎችን የምናየው እንደ ማህበረሰብንም እነሱ እንደ ደላላዊ መንገድ መሪ የሆኑና ተመልሰው ይሄዳሉ ማለት የሚሆነው ግን ስቃይን አይተዋል። መሄድ ፈልገው አይደለም። እዚህ ያለው ነባራዊ ሁኔታ እነሱን የሚያስተናግድ ካልሆነ መሄዳቸው አይቀርም ማለት ነው። ስለዚህ እኛ የምናደርገው እንደመጡ ወደየ አካባቢያቸው ምዝገባ፣ ምንድነው ፕሮፋይላቸው የሚለውን እናያለን። በተለይ ደግሞ በእነዚህ በዓለም አቀፉ ፍልሰት ድርጅት በቀይ መስቀል የሚመጡ ሞራሳቸው ራሳቸው ዳታቸውን ይዞ ወደኛ ያስተላልፋል ማለት ነው። ስለዚህ በዛ መልኩ የሚመጡት በአይወይም ብዙም ችግር አያጋጥሟቸውም። እስከ ሪኢንተግሬሽኑ ድረስ የማቋቋሚያ ምናምን ሰጥቶ እንትን ይላቸዋል ግን በዛ መልኩ ቢሆን ለምሳሌ ገንዘብ ቢሰጣቸው የመስሪያ መስሪያ ቁሳቁስ እንደ መንግስት ደግሞ ሌላ ተራዶ ድርጅት ቦታ መግዛት አይችልም አይደል? ስለዚህ እኛ የቦታ የመስሪያ ቦታ የመሸጫ ቦታ ብድር ማያሰራቸው ከሆነ የሚሰጣቸው መነሻ ካፒታል እንደ ሌሎቹ ስራ ደግሞ ተደራጅተው ተዘዋሪ ብድር የሚሆን መደበኛ ብድር ደግሞ እነዚህ ከፋይናንሽል በተለይ ደግሞ አነስተኛና ጠቃቅን ተቋማት ጋር የማስተሳሰር ስራ ይሰራል። ግን ያም ቢሆን ካለው ቁጥር አንጻር በቂ ነው ማለት አይቻልም። ስለዚህ ይህንን ያው መንግስትም ብቻ ሳይሆን ቤተሰብም ራሱ ባለው አክሰስ ልጆች ሰፖርት እንዲያደርግ ስቲግማታይዜሽኑን እንዲያቆም፣ ምክንያቱም መጀመሪያ አእምሯቸው ሳይኮሎጂ ላይ ነው እንጂ ህንጻ ፎቅ ሰርታ የተመለሰችዋን ብትሆን ሪሊ ለስራ ቁመና ጤንነቷ ላይ ነው የሚለውን ነገር ያው የቅርብ ቤተሰብም ይህንን ትኩረት አድርጎ መስራት አለበት። መንግስትም ደግሞ ካሉት የመንግስታዊ ድጋፎች ውስጥ እንደጀመረ ሁሉ አጠናክሮ መስራት አለበት። ካልሆነ ያው መሄዳቸው አይቀርም እና ትክክል ነሽ። ቁጥሩም ቀላል አይደለም። በነገራችን ላይ እኛውን በ2016 በጀት ዓመት ብታይ ወደ 11343 አካባቢ ተመላሾች አሉ፣ የተመዘገቡ ብቻ ማለት ነው እዚህ ደቡብ ወሎ ብቻ ጠቅሞ አካባቢው ሳይደርስ የቀረውን አዲስ አበባ ምናምን ወደ ሌላ ቦታ በትዳር የሚሄደውም ይኖራል። ስለዚህ ያን ያህል ቁጥር ነው ማለት ነው እና ያን ማስተናገድ እንደ መንግስትም አቅም ስታዩ ከባድ ነው። ግን ኤኒወይስ ያው የባሰ የባሰበትን ከሌሎቹ ጋር እያሰባጠሩ የመስራት ስራ እንሰራለን። ምን እየተደረገላቸው ነው አሁን እነዚህ አስራ አንድ ብድር እነሱ ከአለም ባንክ ጋር ባዮኤም በኩል የአምስት ወር የንጽህና መጠበቂያ የኪስ ተሰጥቷቸዋል። ወደ አስራ ስምንት ሺ ሁለት መቶ አካባቢ ደግሞ ያው መነሻ ካፒታል ነገር ተደርጓል። እሱን ግን እየተደራጁ ሌላ ተጨማሪ ብድር እንዲያገኙ የማድረግ ስራ የተሰራበት ሁኔታ ነው ያለው። ያው ይሄንንም አጠናክረን እንቀጥላለን ማለት ነው። ማለት ችግሩን የበለጠ ማሳየት ነው ያለብን ያው የሀገር ውስጥ አቅማችን ብዙም ላይሆን ይችላል፣ ግን ሌሎች የተራድኦ ድርጅቶች አሉና እነሱም ፊታቸውን ወደዚህ እንዲያዞሩ እንደው የምትዩ ነገር ካለ ያው ይሄ በቀዳሚ ደረጃ እንግዲህ የሰብአዊ መብትም ረገጣ ነው ካየሽው። የሰብአዊ የሰብአዊ መብታቸው ተረግጦ ይሄን ማስገበር በዋነኝነት ድርሻ የመንግስት ነው። ያለውን ሪሶርስ በየአካባቢያቸው እነዚህን ተመላሾች እንግዲህ አላምዶ ወደ ስራ እንዲገቡ ማድረግ ይጠበቃል። ግን ደግሞ ካለው የሪሶርስ ስኬርሲቲ አንጻር ይህን ሁሉ ማስተናገድ አይቻልም። ስለዚህ ሌሎች ተራዲዮ ድርጅቶችም ይህን አይተው እንዲሰሩን ያው ከዚህ በላይ የሚሰራም ስራም ስለሌለ ማለት ነው። ድሮ እንግዲህ አዮ ነበር። በዋነኝነት አሁን ግን አሁን ስቲል እየሰሩ ያሉ የተራድኦ ድርጅቶች አሉ። እሱን እንግዲህ በየመድረኩ እኛም ፕሮጀክት እየቀረጽን ከምርምርና ከዩኒቨርሲቲ ተቋማት ጋር ያው ይህን ማግኒፋይ ችግሩን ማሳየትና የሚረዱበትን ሁኔታ ማመቻቸት ከኛም ይጠበቃል። እነሱም ደግሞ ይሄንን እንግዲህ እንደ በምናዘጋጀው መድረክ ስንጋብዛቸው ኮንሰፕትነቱ እየወሰዱ እንግዲህ ሪሰርች መስራት፣ ሌሎች ሪሶርሶችን ማምጣትና እነሱን ማገዝ ያው ግድ ይለናል ማለት ነው አሁን የሚሰራው ስራ ቀጣይ እንዲሆን ከህብረተሰቡ፣ ከትምህርት ቤቶች፣ ከሃይማኖት አባቶች እንዲሁም ከመንግስት መዋቅር ምንድነው የሚጠበቀው? ትክክል ያው እርሾ ነው የንጆ ወይም ኤርትራዶ ድርጅት ሲመጣ ማሳያ እንዲ የሚሰራር የሚለውን እና በመንግስት ያለውን የፋይናንሻል ክፍተት ለመሙላት ነው እንጂ ቶታሊ የዜጎችን ሰብአዊ መብት ማስከበር የመንግስት ጉዳይ ነው ይታወቃል ያለው ነባራዊ ሁኔታ እሱን አላስችል ስላለ ነው እና እነዛን እርሾ ያገኘናትን ነገር ልጆች እንዳይበተኑ ሰስቴናብሊቲ ወይ ቀጣይነቱን ደግሞ የማስቀጠል የመንግስት ነው ማለት መንግስት ሲሆን ባል ደግሞ የኛም የመንግስት ወይም ይሄንን ሀላፊነት የተቀበለን ያው እንደ አካባቢ መንግስት ነው የምንታየው ማለት ነው። ይህን ደግሞ ማስቀጠል የእኛ ጉዳይ ሊሆን ይችላል። ምን ደረሱ፣ የት አሉ፣ በየጊዜው ደግሞ ኢምፓክት አሰስመንት መስራት ምን ላይ ተደረሰ፣ ምንድን ክፍተት አለው፣ ለወደፊት ምን መደረግ አለበት የሚለው ላይ ያው መንግስት በዋነኝነት ድርሻውን መውጣት አለበት እንጂ ልክ ተራዶ ድርጅቱ ሲወጣ የሚበተኑ ካልሆነ ሌላ በርደን እየጨመርን ነው የምንሄደው ማለት ነው። ስለዚህ በሀገር ውስጥም ሰርቶ መለወጥ ይቻላል የሚለውን መንፈስ መጀመሪያ እንዲያዳብሩ ማድረግ ነው። ስደትን እንደ መጀመሪያ አማራጭ አናይም። ግን ደግሞ ያለው ሁኔታ የአገር ውስጥ ስርዓቱን ደግሞ ኮንሲዩም ያደርጋሉ። የሚፈጠሩ የስራ እድል የሚለው ነገር በነባራዊ ሁኔታ አይደለም። ስለዚህ የሚፈጠሩ የስራ እድል አማራጮችን በተቻለን አቅም አሟጠን መጠቀም ነው። ካልሆነ ደግሞ ያው በውጭ ሀገርም ቢሄዱ እንግዲህ አማራጩ የስራ እድል ፈጠራ እስከሆነ ድረስ እና ደህንነታቸው፣ ጤንነታቸው ተጠብቆ እስከሰሩ ድረስ የውጭ ሀገር ስራ ስምሪቱ የሚበረታታበት ሁኔታ አለ። ሰከንዳሪ ሌቭል ማለት ነው። ስለዚህ ተመላሾችንም እንደዛ ወደ ስራ እንዲገቡ ለሌሎችም አስተማሪ ሆነው ደግሞ ሌሎች የስራ እድል እንዲፈጠሩ ሲቀጠሩ ማገዝና ማበረታታት የእኛ ግዴታ ነው የሚሆነው። ማለት በዚህ መልኩ ካላስቀጠል ነው ኮላፕስ ያደርጋል። ሌላም ሌላ የምናነሳቸው ወቅታዊ ችግሮችም አባባሽ ሁኔታ ሊፈጠር ይችላል። ማለት ሰው ካልበላ ካልጥጣ ያው ሌላ እርምጃ መውሰዱ ማይቀር ስለሆነ ይህንን ያው ተረባርበን መስራትና ማስቀጠል ይኖሩ ብናል ለአንድ ሴክተር ብቻ የሚሰጥ ሳይሆን ሁሉም ተቋማት ሁሉም ዜጎች ቤተሰብም የሃይማኖት አባትም ቢሆን ተግሳጽ መስጠት። ስደትን ስታስብ ያ ልጆችን መጎዳት ብቻ ሳይሆን ሌላ ካልቸር አለው ስም ይመጣል። እኛ ያለመድናቸው ነገሮች ይጀመራሉ። ይህ መከባበርና ምንለው ሁሉ አሁን እንደ በፊቱ ጥብቅ አይደለም። የምታመጪው ጥሩ ካልቸርም እንዳለ ሁሉ መጥፎ ይመጣል። ይሄንን መምከር ከሀይማኖት አባት ይጠበቃል። ከቤተሰብም ደግሞ ልጅን ማስተማር ማለት ያው ከስር ካየሻቸው ሰባ ስምንት ያክፍል ያለው ልጆች ናቸው የሚሄዱት። ደግሞ የተማረ ኃይል ከስር ማን ይተካል ብለን ከወዲሁ ካላሰብን ትምህርት ቤት ላይ እንግዲህ ክበባት እየተቋቋሙ ፖዘቲቭሊ ያቻ ግፊቱ ካልታረመ በስተቀር ያው ሁሉም ስደትን የሚያማትር ከሆነ ማን ነው ሀገርንስ የሚያስቀጥለው የሚለውን ነገር አርቆ መማሰብ ሁሉም የሚመለከተው አካል መስራት ይኖሩ ማስተላለፍ የምትፈልጊው መልእክት ካለ? ማስተላለፍ የምፈልገው ምንድን ነው፣ ያው ማንም ወዶ አይሰደድም። ስለዚህ ያለን ሪሶርስ ለሁሉም አማካይ በሆነ መልኩ መጠቀም፣ ቤተሰብም ደግሞ አብሮነትን አለመለያየትን መስበክ ነው ቀድመን ያለብን ስራ። እድልን ደግሞ መንግስትን ማስፋት፣ ቤተሰብም የሚችለውን ነገር ልጆችን እንዲቋቋሙ በአካባቢው እንዲረጋጉ አድርጎ መስራት ያስፈልጋል። ከዚህ ካለፈ ደግሞ ህጋዊውን ወይም ደግሞ መስመር ተከትለው የስራ ስምሪት እንዲያገኙ ማድረግ ያስፈልጋል። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤት ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት መለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ከእንግዳችን እንደተረዳ ነው ዜጎች ከፍልሰት ከተመለሱ በኋላ በሀገራቸው ላይ የተመቻቸ ኑሮ እንዲቀጥሉ መንግስትም እንደ መንግስት፣ ማህበረሰቡም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት እንዳለበት አስገንዝባናለች። በጉዳዩ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችን በቻሉት አቅም ከጎናቸው እንዲሆኑ እንግዳችን አሳስባለች። ወደ ሀገር ቤት የተሰኘው የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በግሎባላይዜሽን የተነሳ ዓለም ወደ አንድ እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት፣ ቤተሰብን የሚደግፉበት ልዩ ሁኔታንም አመቻችተዋል። በበለጸጉት ሀገራት ደግሞ የዜጎች ቁጥር እየቀነሰ መምጣት እና የሰራተኞች ቁጥር ማሽቆልቆል በተለይ በተለይ በጉልበት ስራ ላይ የሚሰማሩ ሰዎች ቁጥር ማሽቆልቆሉ ከውጭ ውጭ የሚመጡ ሰራተኞች ቁጥር እንዲጨምርና በታዳጊ ሀገራት ላሉ ዜጎችም የስራ እድልን እንዲፈጥር ምቹ ሁኔታን አመቻችተዋል። እናንተም መደበኛውን የፍልሰት ጉዞ በመጠቀም ራሳችሁን ብሎም ቤተሰባቸውን እና ማህበረሰባቸውን የምትደግፉበት ለወደፊት የተሻለ ኑሮን የምትፈጥሩበት ሁኔታዎችን ማመቻቸት ትችላላችሁ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ አገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ከዚህ በኋላ ባሉት ተከታታይ ሳምንታትም ምርጥ ምርጥ ተሞክሮችን ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ወደ አገር ቤት የተሰኘውን ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላቸውን ሀሳብ፣ አስተያየት እየደወላችሁ ወይም በአጭር የጽሑፍ መልእክት አድርሱን። 0944 088998 የስልክ መስመራችን ነው። የዛሬው ወደ አገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944089898 ነው፣ ደውሉ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ወደ አገር ቤት ፖፕፑሌሽን ሚዲያ ሴንተር ከዩኤኑ መን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ ህይወቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት